ሰላምታችን በያላችሁበት ይድረሳችሁ። ሳምንታዊ የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል። በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን። በቀዳሚነት ግን ወደ እናንተ የምናደርሰው ሳምንታዊ የማረሚያ መረጃዎችን ይሆናል። መረጃዎችን ተከታትለን ተመልሰን እንገናኛለን። ሰላም ጤናስጤን የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረው ግሩም ነኝ። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሕግ ታራሚዎች አጀንዳዎችን ለመሰብሰብ በሚያስችለው ሁኔታ ላይ ከፌዴራል ማረሚያ ቤት ኮሚሽን ጋር ተወያይቷል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለሀገራዊ ምክክር ግብዓት የሚሆኑ መረጃዎችን ለመሰብሰብ የፌዴራልና የክልል ታራሚዎች ስለ ጉዳዩ ግንዛቤ እንዲኖራቸው ውይይት ማካሄድ አስፈላጊ መሆኑን አንስተዋል። በቀጣይም ከህግ ታራሚዎችና ከቀጠሮ እስረኞች ጋር ውይይቶች እንደሚካሄዱ ጠቁመዋል። የፌዴራል ማረሚያ ቤት ኮሚሽን የጥበቃና ደህንነት ዘርፍ ምክትል ኮሚሽነር ጄኔራል ተኩልለታ በበኩላቸው የጾታ ስብጥሩን የጠበቀ ሁሉንም አካታች የሆነ ውይይት እንዲካሄድ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በትብብር እንደሚሰራ አመላክተዋል። የፌዴራል ማረሚያ ቤት ኮሚሽን በመወያያ አዳራሾች ዝግጅት በተሳታፊዎች ልየታ ጥበቃና ደህንነት ስራ እና በሌሎች ተግባራት ላይ ንቁ ተሳትፎ በማድረግ ከኮሚሽኑ ጋር እንደሚሰራ ምክትል ኮሚሽነር ጄኔራሉ ገልጸዋል። የፌዴራል ማረሚያ ቤት ኮሚሽንን የአመራርና አባላትን የሥነ ምግባር ችግሮች ለመቅረፍ በቁጭት ሊሰራ ይገባል ተብሏል። በፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የተመራ ልዑክ በከፍተኛ ጥበቃና በቀጠሮ ማረፊያ ማዕከል ጉብኝት አካሂዷል። በጉብኝቱ ወቅት የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የኮሚሽኑን ሰላምና ደህንነት ለማረጋገጥ የጥበቃ ስርዓቱ በቴክኖሎጂ ታገዘ መሆን አለበት ብለዋል። በከፍተኛ ጥበቃ ማረሚያ ማዕከል የተጀመረው የፕላዝማ ችሎትና የሲሲቲቪ ካሜራ ቴክኖሎጂ ተጠናክሮ መቀጠል አለበት ያሉት ኮሚሽነር ጄኔራሉ በሰው ኃይልና በቴክኖሎጂ የተደራጀ ተቋም ለመፍጠር የፌዴራል ፖሊስ ተገቢውን ድጋፍና ክትትል ያደርጋል። ብለዋል የፌዴራል ማረሚያ ቤት ኮሚሽን የፋይናንስና የሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ በተቋሙ የሚስተዋሉ የስነ ምግባር ችግሮችን ለመቅረፍ መንግስት በሰጠው አቅጣጫ መሰረት ከአንድ ሺህ በላይ አመራርና አባላት ስልጠና ላይ መሆናቸውን አመላክተዋል። በግምገማዊ ስልጠናው መሰረት የዲሲፕሊንና የስነ ምግባር ችግር ያሉባቸው አመራርና አባላት ላይ አስተማሪ የሆነ የማስተካከያ እርምጃ እንደሚወሰድም ምክትል ኮሚሽነር ጄኔራሉ ገልጸዋል። የፌዴራል ማረሚያ ቤት ኮሚሽን የጥበቃና ደህንነት ዘርፍ ምክትል ኮሚሽነር ጄኔራል ተኩሉለታ በበኩላቸው ከሶስት መቶ በላይ የፌዴራል ፖሊስ አመራርና አባላት በከፍተኛ ጥበቃ በቀጠሮ ማረፊያና በሴቶች ማረፊያና ማረሚያ ማዕከላት በጸጥታ ስራ ላይ በተለያዩ ኃላፊነት ላይ ተመድበው በቅንጅት እየሰሩ መሆኑን አመላክተዋል። በፌዴራል ማረሚያ ቤት ኮሚሽን የዝዋይ ማረሚያ ማዕከል ከባቱ ቴክኒክና ሙያ ኮሌጅ ጋር በመተባበር በተለያዩ የሙያ መስኮች ያሰለጠናቸውን ከመቶ በላይ የህግ ታራሚዎች የብቃት ማረጋገጫ ወስደው ሙሉ በሙሉ ማለፋቸው ተጠቁሟል። የዝዋይ ማረሚያ ማዕከል ዳይሬክተር ምክትል ኮማንደር ፍቅሬ አቡዬ ማዕከሉ ከባቱ ቴክኒክና ሙያ ኮሌጅ ጋር በመተባበር በእርምት ላይ ለሚገኙ ከአንድ መቶ በላይ የህግ ታራሚዎችን በአምስት የተለያዩ የሙያ መስኮች ማሰልጠኑን ተናግረዋል። ስልጠናው የተሰጠው በባቱ ቴክኒክና ሙያ ኮሌጅ አሰልጣኞችና የማሰልጠኛ ቁሳቁሶች ድጋፍ ክትትል መሆኑን የገለጹት ምክትል ኮማንደሩ የተሰጠው ስልጠና የህግ ታራሚዎች ከማረሚያ ቤት ሲወጡ ሊሰሯቸው የሚችሉ የሙያ መስኮችን ታሳቢ በማድረግ መሆኑን አመላክተዋል። በዝዋይ ማረሚያ ማዕከል የማረም ማነጽ ትምህርትና ስልጠና አስተባባሪ ኮማንደር ቢኒያም ሰለሞን በበኩላቸው የህግ ታራሚዎች በጅብሰም ስራ፣ በሴራሚክ ማንጠፍ፣ በኤሌክትሪክ ምጣድ ስራ፣ በብሎኬት ምርትና በልብስ ማጠቢያ ማሽን ጥገና መውሰዳቸውን አመላክተዋል። በዝዋይ ማረሚያ ማዕከል በተለያየ የሙያ መስክ ስልጠና የወሰዱ የህግ ታራኞች የብቃት ማረጋገጫ ፈተና እንዲወስዱ የኦሮሚያ ብቃት ማረጋገጫ ኤጀንሲ በመደገፍ ለማረማነት ስራ ከፍተኛ አስተዋጽኦ እያደረገ መሆኑም አስተባባሪው ተናግረዋል። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። መረጃዎችን ተከታትለን ተመልሰን ተገናኝተናል። እንደሚታወቀው ማረሚያ ቤቶችን የትምህርት የስልጠናና የልህቀት ማዕከል ለማድረግ ዘርፈ ብዙ ስራዎች እየተሰሩ እንደሆነ ይታወቃል። በዛሬው ፕሮግራማችንም በድሬዳዋ ማረሚያ ማዕከል ተገኝተን የህግ ታራሚዎች በተለያዩ የሙያ መስክ ተሰማርተው የማረሚያ ቤት ቆይታቸውን እያሳለፉ ይገኛሉ። እንዲሁም ደግሞ የማረሚያ ቤቱ የስራ እንቅስቃሴ ምን ይመስላል የሚለውን ምልከታ አዘጋጅተንላቸዋል። ምልከታውን ተከታትለን ተመልሰን እንገናኝ። በራሳቸውም ተደራጅቶ በማህበርም ተደራጅቶ የሚሰሩ ስራዎች አሉና እነዚህ እነዚህን እድሎች በሙሉ የማስገንዘብ የማሳየት ነው። ወደ ማህበር የሚቀላቀለው ዞን ተከታታይ መልሚሎ ከዚያ በኋላ ወደ አሳትን አሳትን ደግሞ ወደ እዚህ ጋር ስራ እንወጣለን። ከሰኞ እስከ ዓርብ እንሰራለን። ያው ቡልኬቱን እንደሚታዩ ጠዋትና ከሰዓት 1200 ቡልኬት እናወጣለን በሁለቱም ማሽን ማለት ነው። ስለዚህ በወር ደግሞ ክፍያ በወር እንወስዳለን። በአመት ክፍፍል ደግሞ ያው ለእያንዳንዱ ማረሚያ ማዕከሎቻችን ላይ በስፋት እየተሰራ ነው። በተለይ ደግሞ ድሬዳዋ ላይ የድሬዳዋ ማረሚያ ቤት በስፋት የሚታወቅበት የብሎኬት ምርት አምርቶ ለከተማ ለአካባቢው ከተማ መስተዳደር ውስጥ ለሚገኙ መንግሥታዊ ለሆኑ ተቋማት ያቀርባሉ። በድሬዳዋ ማረሚያ ማዕከል በብሎኬት ማምረትና በፈሳሽ ሳሙና ምርት ላይ የተሰማሩ የሕግ ታራሚዎች ቆይታቸውን በስራ ላይ ማሳለፋቸው አዳዲስ ሙያዎችን እንዲለምዱ ከድብርትና እና አላስፈላጊ ድርጊት እንዲቆጠቡ እንዲሁም በማረሚያ ቤት ቆይታቸው ይሁን ከማረሚያ ቤት ሲወጡ ከተረጂነት እንዲላቀቁ የሚያስችል ጥቅም ማግኘታቸውን ይናገራሉ። የርምጥ ጊዜው በጣም በጣም ጥሩ ተሞክሮ ነው ያገኘሁበት በዚህ ማለት በታሰርኩበት እስር በጣም በማወቅም አለማወቅም ሆነ ወደዚህ ተቋም ስንመጣ ጥሩ መልካም ባህሪ ጥሩ ስነ ምግባር አላቸው ብሎ ኮሚሽነሩም ወደዚህ ማህበር ወጥተን የስራ እድል ፈጠራ ፈጥረውልን ወደዚህ ማህበር ወጥቼ ቤተሰቦችን እኔ እንደረዳ አድርጉ ይተወኛል። ወደዚህ አለት ተቋም ወደዚህ ማህበር ገብቼ ወደዚህ ማህበር ከገባሁ ማህበሩ ከተቋቋመ ሁለት ዓመቱ ነው። እኔ ግን ከገባሁ አሁን አሁን አምስተኛ ወሬ ይዣለሁ በማረሚያ ቤቱ ድጋፍ ስ እንትን አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። በመቀጠል ደግሞ ወደ እናንተ የምናደርሰው የህግ ታራሚዎች ግለ ታሪክ ይሆናል። በድሬዳዋ ማረሚያ ማዕከል የሚገኝ አንድ የህግ ታራሚ ግለ ታሪኩን፣ የማረሚያ ቤት ቆይታውን አካፍሎናል። እሱን ተከታትለን ተመልሰን እንገናኛለን። ተመስገን አበበ ይባላል። የባንክ ባለሙያ ነበር። እሱ እንደሚለው በአንድ የህይወት አጋጣሚ በሰራው ወንጀል የስድስት አመት የማረሚያ ቤት ቆይታ ፍርድ ተላልፎበት ድሬዳዋ ማረሚያ ቤት ከገባ ሁለት አመት ከዘጠኝ ወራት ሆኖታል። የህግ ታራሚ ተመስገን አበበ ሽፈራው እባላለሁ። ሁለት ሺ አስራ አምስት ስድስተኛ ወር የገባትኝ ወደዚህ ማረሚያ። የባንክ ቅርንጫፍ ስራ አስኪያጅ ነበርኩኝ። ኦልሞስት ባንክ ውስጥ ወደ አስር ዓመት አገልግያለሁኝ። በአጋጣሚ የስራ ችግር በተፈጠረ ችግር ያው እምነት ማጉደል ተከስሼ ወደዚህ ማረሚያ ቤት መጥቻለሁ ማለት ነው። አሁን ማረሚያ ቤት የተለያዩ ባህል፣ ማንነትና ባህርይ ያላቸው ሰዎች የህገ የበላይነት አንድ ቦታ ያሰባሰባቸው ብዙ መተሳሰብና መቻቻል የነገሰበት ቦታ እንደሆነ ተረድቷል። በቆይታውም ነገን ተስፋ ማድረግ ማድረግና አሁን ካለበት ቦታ የተሻለውን ትምህርት ለመውሰድ መወሰኑን ይናገራል። ማረሚያ ቤት ሲባል የብሄር ብሔረሰቦች ተረቀም ነው። ብዙ አሁን አንድ ላይ የሚኖርበት ነው። የእድሜ ገደብ የለውም። የብሔር ገደብ የለውም። የምን የለውም። ብቻ ከየቲም ናይ ወንጀል የሰራ ወንጀለኛ እስከተባለ ድረስ እዚህ ይመጣል። እዚህ ካለ ደግሞ ከአዳዲስ ሰዎች ጋር ነው የምትተዋወቂ፣ እና ብዙ ነገሮችን ሼር ታደረግ ያለሽ። አንቺ የምታማርርቢያቸው ደጅ ላይ የሆነች እንደ ቀልድ የምታያቸው ነገሮች እዚህ ስትመጪ በጣም አመስጋኝ ትሆኝበታለሽ ምክንያቶች ይህ ማለ ብለሽ እንድታስቢ እና ወደፊት ስትወጪ ደጅ ላይ ያለውን ሕይወት በምን አይነት መንገድ ነው መመራው ብለሽ እንድታስቢ ያደርግሻል ማለት ነው። አሁን ለምሳሌ ሁሉ ነገር ቀላል አይሆንም። አሁን ለምሳሌ አይ ማረሚያ ቤት ገባው ምናም ብለሽ ቀለል አርገሽ የምታወሪው ነገር አለ። ሁሉም ነገር ፕሮሰስ አለ። ፕሮሰስ ነው ራስሽን የምታረሚው። ምክንያቱም ገብተሽ የሞት ፍርድ የተፈረደበት አለ፣ እድሜ ልክ አለ፣ 25 ዓመት እንደዚህ አለ፣ እንደዚህ አለ እና እነሱ ጋ ያለው ተስፋ ይገርማል። በቃ ነገን ጠዋት ተነስተው ስፖርት ይሰራሉ። ትምህርት ቤት መሄድ ካለባቸው ትምህርት ቤት ሄዳሉ። ስልጠና ምናምን ግን ምናልባት የእድሜ ልክ ፍርደኛ ነው ያንን ሰው እና ልክ ያንን ሰው አይተሽ አንቺ ስድስት አመት ከስድስት ወር ለአንቺ ምንም ይሆናል። ምንም ማለት ፈጣሪን ለመማረር አቅሙን አታገኝም። ምንም ነገር ለማድረግ አቅሙን አታገኝም። ግን እንደተባለው እዚህ ገብቼ ጓደኞቼን ሳፈራ፣ ሰዎችን ስተዋወቅ ማረሚያ ቤት ውስጥ ያለውን ሂደቶች ምናም ምናምን ነገር ሳቅ ነው። ወደዚህ አስተሳሰብ ውስጥ የመጣወት ማለት ነው። ተመስገን በድሬዳዋ ማረሚያ ቤት ውስጥ የታራሚ ተወካይ በመሆን እያገለገለ ይገኛል። ማረሚያ ቤት ከመግባቱ በፊት ይሰራበት የነበረውን ሙያም በመጠቀምም በማረሚያ ቤት ተደራጅተው ለሚሰሩ የሕግ ታራሚዎች የሂሳብ ባለሙያ በመሆን ያገለግላል። በአልፋ ሙልኪት ማህበር ታቅፌ ኦልሞስት አንድ አመት ከዘጠኝ ወር ሰርቻለሁ። በሂሳብ ሹምነት እያገለግልኳቸው ነው እንግዲህ ወንድ ልጅ ሆነሽ ይሄ የመቀመጥ መንፈስ ይገላል። አትሊስት ምንም ነገር ይሁን በፊት ብዙ ነገሮችን ልትሰሪ ትችያለሽ። ብዙ ስታትሶች እያሉሽ ነበረ፣ ብዙ ነገሮችን እያሰብሽ አሁን ደግሞ እዚህ ወርጄ አልሰራም ማለት አቺ። ምክንያቱም ከመቀመጥ ምንም ይሻላልና። ማረሚያ ቤቱ ደግሞ ይህንን ሰፊ እድል አዘጋጅቶ መስራት፣ መለወጥ ለሚፈልጉ ሰዎች በማህበር ታቅፈው ራሳቸውንም ቤተሰባቸውንም ማገዝ ለሚፈልጉ ሰዎች ማረሚያ ቤቱ ክፍት የስራ እድል አለ። ይሄ ጥሩ እድል ነው ብዬ አስባለሁ። አንዳንዴ በህይወታችን ውስጥ በቀላሉ የምናገኛቸው ግን ደግሞ ብዙ ዋጋ የማንሰጣቸው ነገሮች ስናጣቸው ዋጋቸውን እንረዳለን። ተመስገን ከቀላል ተግባራት ጀምሮ ብዙ ትኩረት ያልሰጣቸውን አሁን ደግሞ ምን ያህል ውድ እንደሆኑ መረዳት መቻሉን ይገልጻል። ደጅ ላይ ወጥተሽ ቫልዩ ማሰጫቸው ነገሮች፣ አሁን ለምሳሌ ከቤት ወጥተሽ ሱቅ ሄደሽ ስኳር ገዝተሽ መመለስ ለአንቺ ሲምፕል ነው። እዚህ ግን ያለውን ቫሊዩ በደንብ ነው ምትረጅ ያቺ እንኳን ከቤት ወተሽ ሱቅ ደርሰሽ ስኳር ገሰሽ ምትመጭባት ነፃነት ምንሃል ቫሊዩ እንዳላት ምትገኝ የሚገባሽ እዚህ ነው። እና እነዛ እነዛ ነገሮች እንደ ሰው ስሜትሽ ሊነኩት ይችላሉ። አሁን እዚህ ጋር ቤተሰብ መጥቶ ምናምን ምናምን ነገር ማቅረሽ ረዥም ሰዓት ምናምን የልብሽን አውርተሽ የማትሄጂበት ምትኖች እነዛ እነዛ ነገሮች ስሜትሽ ሊነኩሻል። አንዳንድ የጥፋተኝነት ስሜት ይሰማሻል። ያንን ነገር ባላረግ ኖሮኮ ልጆቼ፣ ቤተሰቦቼ፣ ባለቤቴ፣ ቤቴ ላጥንገላታ ትችላለች እናት ላይ ላትንገላታ ትችላለች ብለሽ ታስብ ያለች። ግን ኦልሬዲ ሀፕን ተከሰተ። ስለዚህ ለእኔም ሆነ ለሌላው ታራሚ የምናገረው ነገር ቢኖር መጀመሪያ ሰው ያለበትን ኢንቫይሮንመንት አምኖ መቀበል አለበት። ኦፍ ኮርስ ብዙ ነገር ሊያጣ ይችላል። ግን ትልቁ ነገር ጤና እስከሆነ ድረስ እግዚአብሔር በሰጠው ጤና እያመሰገነ መኖር አለበት። በኤኒ ኮንዲሽን ውስጥ ማለት ነው ሰው ፈጣሪውን ማሰብ አለበት። ሰው በፈጣሪው መታመን አለበት። በተለይ እንደዚህ አይነት ስፍራ ላይ ሲሆን መንፈሳዊ ሕይወት ውስጥ ራሱ ዞር ብሎ ማየቱ መንፈሳዊ ሕይወት ውስጥ ራሱ ማስገባቱ ይጠቅመዋል እንጂ አይጎዳውም ባይነኛል። እንግዲህ የህግ ታራሚ ተመስገን አበበ ማረሚያ ቤት ለመገኘቱ ምክንያት ይሆናሉ ብሎ የሚያስባቸው ባላደርጋቸው ብሎ የሚጸጸትባቸው ትላንቶች አሉት። አሁን ባላደርገው ብዬ የሚቆጨው ነገሮች አሉ። ለምን መሰለሽ አንዳንዴ ገንዘብ አንቺ የምታገኘው ገንዘብ ከአንቺ ጭንቅላት ጋር የማይመጣጠን ከሆነ ይዞሽ ይወስዳል። ልክ እንደ ፈሳሽ ወንዝ ነው፣ ይዞሽ ሊሄድ ይችላል። የአስተሳሰብ ችግር ኖሮብኝ አይደለም፣ ግን ያኔ በዚህ ወጥቶ በዚህ ገብቶ እያልኩኝ ልጆቼ፣ ባለቤቴ ጊዜ የነሳሁበት በቃ ቤት አምሽቼ የገባሁበት ከእነሱ ጋር ረዝሳ ሰፊ ጊዜ ማሳለፍ እየቻልኩ ራሴን በስራ ጠምጄ ያሳለፍኩበት ዘመን በጣም ይቆጨኛል። ምክንያቱም እዚህ መጥተሽ አምስት ደቂቃ እና አስር ደቂቃ አናግረሽ በቃ በቃ ሲባል ትንሽ ማለት አሁን ለምሳሌ ለባለቤትሽ ልታስረጅ ትቻለሽ፣ ለትላልቅ ሰዎች ልታስረጅ ትቻለሽ። ልጆች ግን በጭራሽ ማስረዳታችን ማለት አሁን ቃላቶች የሉ እነሱን ለማስረዳት ኢቨን ምን እያሰቡ እንኳ እንደሆነ እነሱን መረዳት ትንሽ ከባድ እና እነዛ እነዛ ነገሮች ይጸጽብሻል። እንደሰው ከዚህ በኋላ በቀረኝወት እንግዲህ እግዚአብሔር የሚፈቅድ ከሆነ ቤተሰቦቼን በተለይ ለልጆቼ ጊዜ ሰጥቼ ጊዜም በአግባቡ የምጠቀም ሰው እሆናለሁ። ምክንያቱም ነገ የሚፈጠረውን አላውቅም። ይሄ ብዙ ያስተምርሻል። ሰው ቋሚ አይደለም። በዚህ ምድር ላይ በሕይወት ካለሽ ምንም ነገር ይፈጠራል ነው ያንን ታሳቢ ማድረግ እያንዳንዱ እንቅስቃሴዎቼ የተገደቡ ይሆናሉ። የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመሆን ዘወትር እሁድ በዚህ ሰዓት ወደ እናንተ የሚያደርስላችሁ ማረሚያ ሳምንታዊ የቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያቸው የቆዩት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።